ሁቲዎች ወታደራዊ ቃል አቀባይ ያህያ ሳሬ የድሮን ጥቃቱ ዓላማውን አሳክቷል ብለዋል። ቢርሼባን ጨምሮ በተለያዩ አካባቢዎችና ወታደራዊ መሠረቶች ላይ ጥቃት አድርሰናል በሚልም ያህያ ሳሬ አረጋግጠዋል። የእስራኤል አየር መከላከያ ስርዓት ለምን ድሮኑ ማክሸፍ እንዳልቻለ እየመረመረ እንደሚገኝም ተነግሯል። ጽንፍ በረገጡ በርካታ ፖለቲካዊ ልዩነቶች ተወጥሮ ጠላ ጉባኤውን ያካሄዱት ተመድ ሩሲያ ዩክሬን ጦርነትም እንደተለመደው ሰፊ ልዩነቶች ተንጸባርቀበታል። ለ የዩክሬን ፕሬዚደንት ፍሮሚ ዜለንስኪ የተባበሩት መንግስታት ድርጅት የሩሲያ ዩክሬን ጦርነት እንዲያስቆምላቸው ሲማጽኑ፣ በአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸውም ወደ ሩሲያ ሀገር ላይ የነበረውን አቋማቸውን ቀይረው ለዩክሬን ድጋፋቸው መሳሳቸው የፑቲንና ትራምፕ ግንኙነትን አስመልክቶ በብዙ እያነጋገረ ነው። በወር አበባ ወቅት ማፀን ውስጥ የተከማቸውን ደም ለማስወጣት ማፀን በሚኮማተርበት ጊዜ የወር አበባ ህመም ይከሰታል። በአብዛኛው የታችኛው የሆዳችሁ ክፍል ወይም ጀርባችሁ አካባቢ ይኖራል። ታዲያ ይህ ህመም አብዛኛውን ጊዜ ተፈጥሯዊ ሲሆን፣ አልፎ አልፎ ግን የበሽታ ምልክት ሊሆን ይችላል። ሰላም ጤና ያስጥልን። ውድ ሀገሬ ቴሌቪዥን ተመልካቾች እንደምናመሻችሁም። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት የተመለከትናቸው ርዕሰ ጉዳዮች አመራው የመስቀል በዓል አከባበር ሃይማኖታዊ ታሪካዊና ባህላዊ መልኩን ያሟላ ሊሆን እንደሚገባው ጠቁሟል። የአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ ቅርሶችን መጠበቅ፣ ብሔራዊ መግባባትን ማጠናከር በሚል መሪ ቃል የመስቀል በዓልን ምክንያት ያደረገ ሲምፖዚየም አካሂዷል። ለገብርኤል ታደሰ ተጨማሪውን አዘጋጅቷል። የአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ ቅርሶችን መጠበቅ፣ ብሔራዊ መግባባትን ማጠናከር በሚል መሪ ቃል የመስቀል በዓልን ምክንያት ያደረገ ሲምፖዚየም አካሂዷል። በሲምፖዚየሙ ላይ የቢሮ ኃላፊዎችን ጨምሮ የሃይማኖት አባቶች የተገኙ ሲሆን የበዓሉን ሃይማኖታዊ መሰረትና የቱሪዝም ዘርፉ ላይ ያለውን ሚና በተመለከተ ጥናታዊ ጽሑፎች ቀርበዋል። የመስቀል በዓል የዓለም ቅርስ መሆኑን ያነሱት የቢሮ ኃላፊ ዶክተር ሂሩት ካሳው የበዓሉን አከባበር ሃይማኖታዊ፣ ታሪካዊና ባህላዊ መልኩን ያሟላ ሊሆን እንደሚገባ ጠቁመዋል። በተለይም በዩኔስኮ የተመዘገቡ ቅርሶቻችን እሴቶቻቸውን ጠብቀን እያለማን እሴት ደግሞ እየጨመርን ለትውልድ እንድናስተላልፍ ዓለም አደራ ሰጥቶናል። በእኛ እድ ስላለን። ስለዚህ የመስቀል ደመራ በዓልንም ስናከብር የመስቀል እሴቶችን መጠበቅ ያስፈልጋል። ዩኔስኮ ሲመዘግብ የመስቀል ሃይማኖታዊ ስርዓቱን የሚከወነውን ክዋኔ ብቻ ሳይሆን ማህበረሰቡ ባህላዊ የሚከውናቸውን ባህላዊ ክዋኔዎች አብሮ መዝግቧል። በመድረኩ ላይ የበዓሉን ሃይማኖታዊ መሰረት አስመልክተው ጥናታዊ ጽሁፍ ያቀረቡት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ የሰበካ ጉባኤ ማደራጃ መምሪያ ኃላፊ መላከ ሰላም አባ ቃለ ጽድቅ ሙሉ ጌታ በበኩላቸው የመስቀል በዓል ሃይማኖታዊና ታሪካዊ አከባበሩን ጠብቆ ለቀጣዩ ትውልድ እንዲተላለፍ ማድረግ እንደሚገባ ተናግረዋል። እዚህም ህዝባዊ አንድነት አስፈላጊ መሆኑን ገልጸዋል። ባህላዊና ማህበራዊ እንዲሁም ኢኮኖሚያዊ እሴትም አለው። እነዚህን እሴቶች ሁሉ የምናስብበት የምናስታውስበት ነው። እንደሚታወቀው ኢትዮጵያውያን ሃይማኖታቸውን ባህል እስከማድረስ ድረስ አስርጸው ስለያዙት መስቀሉን በክነ ጥበብ፣ በስነ ህንፃ፣ በጌጣጌጥ ሁሉ አድርገው ያከብሩታል። ይሄንን ሰንቀን ለሚመጣው ትውልድ ውርስ አድርገን ማስተላለፍ የምንችለው የተመዘገበውንም ቅርሳችንን ከቀረበው መስፈርቱ ጋራ ተጠብቆ እንዲኖርና እንዲተላለፍ ማድረግ የምንችለው አንድ ስንሆን ነው። የመስቀል ደመራ በዓል በተለያዩ ስነ ስርዓቶች ነገ መስከረም 16 ቀን 2018 ዓ.ም ተመረተ በመላው ኢትዮጵያ የሚከበር ሲሆን በአዲስ አበባ መስቀል አደባባይ የሚከበረውን ይህንን በዓል አስመልክቶ በቂ ቅድመ ዝግጅት መደረጉ ተነግሯል። በበዓሉ ላይ በርካታ ኢትዮጵያውያንና የሌሎች ሀገራት ዜጎች እንደሚገኙም ይጠበቃል። የአየር ንብረት ለውጥን ተከትሎ ለሚመጣው ተጽዕኖ ምላሽ ለመስጠትና ለመከላከል የሚወጡ ደንቦችና መመሪያዎች የአካል ጉዳተኞችን መሰረታዊ ፍላጎት ያላሟሉ መሆናቸው ተነግሯል። ሕጎችና መመሪያዎች ሲወጡ የአካል ጉዳተኛ ማህበራትና ድርጅቶችን ተሳታፊ ማድረግ እንደሚገባውም ተመላክቷል። ማለት አማረ የአየር ንብረት ለውጥ በሁሉም ሰው ላይ ተጽዕኖ እያደረሰ ቢገኝም በእድሜ የገፉ ሰዎች፣ ሴቶችና አካል ጉዳተኞች ክፉኛ እየተጎዱ ይገኛሉ። የዓለም ሀገራት በአየር ንብረት ለውጥ ሳቢያ የሚመጡ ችግሮችን ለመከላከልና ለመቆጣጠር የተለያዩ ህጎችንና ፖሊሲዎችን እያወጡ በመተግበር ላይ ናቸው። ይሁንና እነዚህን ህጎችና የፖሊሲ ማዕቀፎች የአካል ጉዳተኞችን መሰረታዊ ፍላጎት ያካተቱ እንዳልሆኑ የኢትዮጵያ ናሽናል ዲስቢሊቲ አክሽን ኔትወርክ ጉዳዩን አስመልክቶ ባዘጋጀው መድረክ ላይ ተነስቷል። በኢትዮጵያም የአየር ንብረት ለውጥ የሚያመጣውን ቢሆንም ተጽዕኖ ምላሽ ለመስጠትና ለመከላከል የወጡ ህጎች አካል ጉዳተኞችን ያካተተ ቢሆንም የወጣውን ህግ ወደ መሬት አውርዶ ተግባራዊ ለማድረግ የሚያስችል መመሪያ ለመኖሩ ተመላክቷል። ከመሰረተ ልማት ተደራሽነት አንጻር፣ ከኢኮኖሚ ከፋይናንስ፣ እንደገና ደግሞ ሴቶችን፣ ህጻናትን አካል ጉዳተኞችንና በኑሯቸው ምክንያት በአየር ንብረት ተጽዕኖ ውስጥ ያወደቁ ማህበረሰቦችን ሙሉ ለሙሉ ያካተተ አይደለም። ቼንጅ ዙሪያ ያሉ ፖሊሲዎች ያሉ ዓለም አቀፍ ፍሬምወርኮችም እንደዚሁ የአህጉር አቀፎችም እንደዚሁ አካል ጉዳተኞችን በመርህ ደረጃ አካተው የወጡ ናቸው። ቅድምም ግን ሳነሳው እንደነበረው ፓናሉ ላይ ምንድን ነው እነዚህ በመርህ ደረጃ የተቀመጡትን ወደ መሬት ለማውረድ ኦፐሬሽናል እንዲሆኑ ወይም መሬት ላይ እንዲሰራባቸው መመሪያዎች መምሪያዎች ወደ ታች መውረድ ያለባቸው ነገሮች ብዙ ጊዜ አይኖሩም። ስለዚህ እነዚህ ህጎች ተንጠልጥለው ይቀራሉ ማለት ነው። በዓለም አቀፍ ደረጃ የአየር ንብረት ለውጥን ተከትለው በሚደርሱ አደጋዎች የአካል ጉዳተኞች በአራት እጥፍ ለሞት ተጋላጭ እንደሚሆኑ የተባበሩት መንግስታት ድርጅት መረጃ ያሳያል። ከዚህ በተጨማሪ ጉዳት የደረሰባቸው አካል ጉዳተኞችን መልሶ ለማቋቋም እና እርዳታዎችን ለማግኘትም አስቸጋሪ እንደሚሆንባቸው ተነግሯል። በአየር ንብረት ለውጥ አንዳ ችግር ተፈጥሮ ለምሳሌ ሞት ይፈጠራል፣ የአካል ጉዳት ይፈጠራል። አካል ጉዳተኞች በአየር ንብረት ለውጥ ምክንያት የሚፈጠረውን ሞት አራት እጥፍ ይሞታሉ ይላል ዩሲ። ይሄ በጣም ግዙፍ እንግዲህ ወደ አራት መቶ ፐርሰንት ማለት ነው እና ግዙፍ ውጤት ነው፣ ወይም ደግሞ ኔጌቲቭ ውጤት ነው ማለት ነው። ከዛም ባሻገር ኢቭን የሚገርምሽ ነገር ለምሳሌ የአየር ንብረት ለውጥ ጫናዎች ሲመጡ ወርኒንግ መልእክቶች የማስጠንቀቂያ መልእክቶች ይላካሉ፣ የኢቫኩዌሽን ሲስተምስ ይዘረጋሉ። እነሱ እነሱ አሉ እና እነ ሲስተሞች አክሰስ የማድረግ መረጃውን የማግኘት እድልን ስንመለከት ከአራቱ አካል ጉዳተኞች መካከል አንዱ ብቻ ከኢቫኩዌሽን ጋር በተያያዘ የሚወጡ መረጃዎችን ወይም መንግስት የሚሰጣቸውን መረጃዎች የማግኘት እድል አላቸው ሌሎቹ አያገኙም እያለን ነው ያ ማለት ምንድን ነው 75 ፐርሰንቱ አያገኙም 25 ፐርሰንቱ ብቻ የማግኘት እድል አላቸው እያለን ነው እንግዲህ አሁን በአደጋ ውስጥ ያሉ ሰዎች በጠቅላላ ተጋላጅ ናቸው ከዛ እዛ ላይ ደግሞ አካል ጉዳት ሲጨመር የበለጠ ተጋላጭ ይሆናሉ ማለት ነው። እና ለነዚህ አንደኛ ሪስኩን መጀመሪያ ሪስክ ዲዛስተር ሪስክ ማኔጅመንት ሚባላል አደጋውን፣ ሪስኩን አውቆ ወይም ቀድሞ ተንብዮ ያንን መከላከል አንዱ ነው። አደጋው ከተከሰተ በኋላ ደግሞ ያንን ማኔጅ ማድረግ ሁለት ነገር ነው። በእነዚህ ሁሉ ውስጥ የአካል ጉዳተኞች ፍላጎት ተካተው አይሰራም። የሚወጡ ህጎችና መመሪያዎች አካል ጉዳተኞችን ታሳቢ ያደረጉ እንዲሆኑ የአካል ጉዳተኛ ማህበራትና ድርጅቶች ሰፊ ስራዎችን መስራት እንደሚጠበቅባቸው ተመላክቷል። በተጨማሪም መንግሥት እነዚህን ህጎች ሲያወጣ በአካል ጉዳተኞች ማህበራትና ድርጅቶችን ማሳተፍና ማወያየትም እንደሚጠበቅበት ተጠቁሟል። አንድ ፖሊሲ አንድ ህግ ሲወጣ አካል ጉዳተኞች ያካተተ ለመሆኑ እርግጠኛ እንድንሆን የአካል ጉዳተኛ ማህበረሰብ ተወካዮቻቸው ኮንሳልት ሊደረጉ ይገባል ይላል። በሁለት መንገድ አንደኛ፣ እነኛ አካላት ቴክኒካል ኖሌጁ ይኖራቸዋል። ሁለተኛና ማንክደው ግን አካል ጉዳተኛ በመሆናቸው ያ ብቻ ልምዱ የስራ ልምዱ ብቻ ወይም ደግሞ ከአካል ጉዳት ጋር የቆዩ ሰዎች በመሆናቸው ብቻ የሚያገኙት ኤክስፐሪያንሻል ኖሌጅ አለ ዩ ሲ። ስለዚህ ከዚህ አንጻር መንግስት የአማካሪነት የተመካሪነት ሚናን ከ ይወስዳል የአማካሪነት ሚናውን ደግሞ የአካል ጉዳተኛ ማህበራት ይወስዳሉ። ስለዚህ ይላል ፖሊሲዎችና ጎይ ሲወጡ እነኛ አካላት ኮንሳልት መደረግ አለባቸው። በየመን ይደግፋል ተብሎ የሚታመነው የሁቲ ታጣቂ ኃይል በእስራኤል ላይ ጥቃት አድርሷል። ታጣቂዎቹ ባደረሱ ጥቃትም ከ22 ሰዎች በላይ ጉዳት እንደደረሰባቸው የተገለጸው በኢራን የሚደገፈው ሁቲ ለደረሰው ጥቃት ኃላፊነት እንደሚወስድም አስታውቋል። የታጣቂ ቡድኑ ቃል አቀባይ የአያ ሳሬ ስኬታማ በሆነ ዘመቻ የእስራኤል ኢላማዎች ላይ ሁለት ድሮኖች መተኮሳቸውን ተናግረዋል። ዳግም ተገኝ በእስራኤል የቦምብ ጥቃት በጋዛ የሚኖሩ ሰማንያምስት ሰዎች ህይወት ማለፉ ተሰምቷል። ይህን ተከትሎም የተባበሩት መንግስታት ድርጅት የእስራኤል ወታደሮች በጋዛ ከተማ በአስር ሺዎች የሚቆጠሩ ሰዎች እንዲሰደዱ እያደረጉ ነው ብሏል። ተፈናቃዮች በማዕከላዊ ጋዛ በተጠለሉበት መኖሪያ ቤት ላይ የእስራኤል የአየር ጥቃት ቢያንስ 11 ሰዎችን መግደሉን የግዛቱ ሲቪል መከላከያ ቃል አቀባይ ለጃንስ ፍራስ ፕሬስ ተናግሯል። የሲቪል መከላከያ ቃል አቀባይ መሐሙድ ባሳል እንዳሉት 11 ሰዎች ተገድለዋል፣ እናም በርካቶች ጠፍተዋል። የቆሰሉትም እልፍ ናቸው። እስራኤል የአየር ጥቃት ቤት ላይ ያነጣጠረ ነበር ሲሉ ተናግሯል። ጥቃቱ ከአልዛዋይዳ ሰሜናዊ ክፍል በማዕከላዊ ጋዛ ሰርጥ የተፈናቀሉ ሰዎችን ያስጠለለ ካምፕ ውስጥ ነው ሲሉም አክለዋል። በሌላ በኩል የየመን ሁቲዎች እስራኤል ላይ የሰው አልባ አውሮፕላን ጥቃት አድርሰው 22 ሰዎች ጉዳት እንደደረሰባቸው አልጀዚራ ዘግቧል። የእስራኤል እያደጋ ጊዜ አገልግሎት ሁለት ሰዎች በጠና መጎዳታቸውን አስታውቋል። ጥቃቱ በደቡባዊ እስራኤል ኢላት ከተማ ላይ ደረሰ ከመሆኑም ባሻገር እስራኤል የከፋ ጸፋ ይኖራት አልም ተብሏል። የእስራኤል ጦር ሰው አልባ አውሮፕላኑን አየር ላይ ማክሸፍ እንዳልተቻለ ይፋ ያደረገ ሲሆን ቀጠናው ወደ ባሰው ውጥረት ሊገባ ይችላልም ተብሏል። በቀይ ባህር ዳርቻ የተፈጸመው ጥቃት ጉዳት ማድረሱ ሲነገር አካባቢው ላይ ደግሞ ተጨማሪ የጸጥታ ስጋት ሊፈጥር ይችላል፣ የዓለም የንግድ ስርዓት የሚታወካል የሚል መረጃ ተጋርተዋል። የየመን ሁቲዎች ወታደራዊ ቃል አቀባይ የሀያ ሳሬ የድሮን ጥቃቱ አላማውን አሳክቷል ብለዋል። ቤርሼባን ጨምሮ በተለያዩ አካባቢዎችና ወታደራዊ መሰረቶች ላይ ጥቃት አድርሰናል በሚልም የሀያ ሳሬ አረጋግጠዋል። የእስራኤል አየር መከላከያ ስርዓት ለምን ድሮኑ ማክሸፍ እንዳልቻለ እየመረመረ እንደሚገኝም ተነግሯል። ጥቃቱን አስመልክቶ የእስራኤል ጠቅላይ ሚኒስተር ቤንያሚን ኔታንያሁ በሰጡት መግለጫ በእስራኤል ከተሞች ላይ ለሚደርሰው ማንኛውም ጥቃት በሁቲ አገዛዝ ላይ ከባድ ጉዳት ያስከትላል ብለዋል። ከፍተኛ ጉዳት የደረሰባት የኔታንያሁ መንግስት አክሎም ለደረሰብን ጥቃት ሰራዊቱ ሊያስብበት እንደሚገባ ተናግረዋል። የእስራኤል መከላከያ ሚኒስተር እስራኤል ካትስ በበኩላቸው ሁቲዎች ላደረሱት እያንዳንዱ ጥፋት በምንወስደው ጠንካራ እርምጃ የሚ ማር ይሆናል ሲሉ ገልጸዋል። የሁቲ አሸባሪዎች ከኢራን ከሊባኖስ እና ጋዛ መማር ተስኗቸዋል ፈቃደኛም አይደለም ሲሉ ዛቻ መሰል ጽሑፍ በኤክስ ማህበራዊ ትስስር ገጻቸው ላይ አስፍረዋል። ሚኒስትሩ በተጨማሪም በእስራኤል በቦምብ የተደበደቡ ሀገራትን ዝርዝር ጨምረው ነው ያሰፈሩት። እስራኤልን የሚጎዳ ሰባት እጥፍ ይጎዳል ሲሉም ዝተዋል። ይህ የሁቲዎች ድርጊትን አስመልክቶ የተሰጠው የእስራኤል መግለጫ ንፋሱን ሸሽቼ ከግንዱ ጋር ተጋጩ አይነት እንዳይሆንባቸው ማሳሰቢያም ይመስላል። እንደ አውሮፓውያኑ አቆጣጠር ጥቅምት 2023 እስራኤል በጋዛ ላይ ጦርነት ከጀመረች በኋላ ሁቲዎች ሰው አልባ አውሮፕላኖችና የሚሳይል ጥቃቶችን ፈጽመዋል። በተጨማሪም በቀይ ባህር ከእስራኤል ጋር የተገናኙ መርከቦችን በማጥቃት በውሃ ቦይ የሚያልፉትን የባህር ላይ ንግድ እንቅስቃሴዎችን በማስተጓጎል ላይ ናቸው። የተባበሩት መንግስታት ድርጅት አጣሪ ቡድን የዘር ማጥፋት በተባለው የእስራኤል ጥቃት ከ65 ሺ በላይ ፍልስጤማውያን በተገደሉበት በጋዛ የተኩስ አቁም ስምምነት ሲደረግ ሁቴዎች ጥቃታቸውን እንደሚያቆሙ ተናግረዋል። ሆኖም በእስራኤልና ሐማስ መካከል ስምምነት ላይ መድረስ አለመቻ መሻሉን ተከትሎ በየመን የሚገኘው ታጣቂ ቡድን ሁቲ በተደጋጋሚ ጥቃት መፈጸሙን ቀጥሏል። ታዲያ የሁቲዎችን ጥቃት ተከትሎም እስራኤል በየመን ዋና ከተማ ሰነአን ጨምሮ ሁቲዎች ይገኙበታል በተባሉ በርካታ ቦታዎች ላይ ጥቃቶችን ፈጽመዋል። ባለፈው ወር መገባደጃ ላይ እስራኤል ሰነአ ውስጥ የሁቲ ጠቅላይ ሚኒስተር አህመድ ጋሌብ አልራህዊን በአየር ጥቃት መግደሏ ይታወሳል። ቡድንም ለእርሱ ሞትና የካቢኔዎች ግማሽ ያለ የሚሆኑት ሞት የበቀል እርምጃ እንደሚወስድ በተደጋጋሚ ሲዝት ነበር። ከዚያ አስቀድሞ የእስራኤል ጦር በከተማዋ የማስጠንቀቂያ ደውል ድምፅ እንዲሰማ መደረጉን ገልጾ ነበር። ከተጎጂዎች ቁጥር አንጻር ሲታይ ክስተቱ በሁቲ ከተፈጸሙ ከባድ ጥቃቶች አንዱ ነው። በሐምሌ 2016 ዓ.ም ወደ ቴልአቪቭ የተተኮሰ የሁቲ ድሮን የአሜሪካ ኤምባሲ ቅርንጫፍ አካባቢ በሚገኝ አፓርትመንት ላይ ባደረሰው ጥቃት አንድ ሰው ሲገደል፣ አስር ሰዎች ቆስለውም ነበር። ታዋቂ የቱሪስት መዳረሻ የሆነችው ኢላት ከቅርብ ጊዜ የድሮን ጥቃቶች የሚፈጸሙባት ስፍራ አንዷም ሆናለች። በከተማዋ ሆቴሎች በሚገኙበት ስፍራ ባለፈው ሳምንት ጥቃት መፈጸ መፈጸሙን የሀገሪቱ ባለስልጣን ተናግሯል። ጉዳት ስለ መድረሱ ግን ምንም አይነት መረጃ አልተሰጠም። በሩሲያ ዩክሬን ጦርነት ላይ ሰፊ ልዩነት በታየበት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚዳንት ዘለንስኪ አባል ሀገራቱ ጦርነቱን በአስቸኳይ እንዲያስቆሙላቸው ጠይቀዋል። ፕሬዚዳንት ትራምፕም ባልተጠበቀ ሁኔታ በሩሲያ ላይ የተለየ አቋም የያዛቸውን የተሰማው። ይህ በእንዲህ እንዳለ ዴንማርክ የአየር ክልሌን ጥሶ ገብቷል ባለችው ድሮን ሳቢያ የአየር ማረፊያዎቿ የበረራ አገልግሎቶች መስተጓጎላቸው ተሰምቷል። ተጨማሪ አለን። ጽንፍ በረገጡ በርካታ ፖለቲካዊ ልዩነቶች ውስጥ ተወጥሮ ጠቅላላ ጉባኤውን ያካሄዱ ተመድ በሩሲያ ዩክሬን ጦርነትም እንደተለመደው ሰፊ ልዩነቶች ተንጸባርቀውበታል። የዩክሬኑ ፕሬዚደንት ቮሎድሚር ዜለንስኪ የተባበሩት መንግስታት ድርጅት የሩሲያ ዩክሬን ጦርነት እንዲያስቆምላቸው ሲማጽኑ፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ወደ ሩሲያ አጋድሎ የነበረውን አቋማቸውን ቀይረው ለዩክሬን ድጋፋቸው መሰሳቸው የፑቲንና ትራምፕ ግንኙነትን አስመልክቶ በብዙ እያነጋገረ ነው። በዓለም አቀፍ መድረክ ሀያል የሚባለው ስብስብ የተባበሩት መንግስታት ድርጅት ከቀዝቃዛው ጦርነት በኋላ በተለያዩ አህጉራት እየተካሄደ በቀጠሉ ጦርነቶች ሳቢያ በተጠናከረው የኃይል አስተላለፍና ቡድንተኝነት ለሁለት ጎራ ተከፍሎ ሰማንያኛ ጠቅላላ ጉባኤውን በማካሄድ ላይ ይገኛል። ዓለም አቀፉ ማህበረሰብ ሩሲያ እንዲወግዝላቸው አለፍ ሲልም አጥብቀው የሚሹትን ወታደራዊ ድጋፍ በአፋጣኝ እንዲቀርብላቸው ለመማፀን በኒውዮርክ የተገኙት ፕሬዚዳንት ዘለንስኪ የተባበሩት መንግስታት ድርጅት የሮሲያ ዩክሬን ጦርነት እንዲያስቆምላቸው ጠይቀዋል። ፕሬዚዳንቱ ከዚህ ቀደምም በተደጋጋሚ ድርጅቱ ጦርነት እንዲያስቆም የሚማጸኑም ተሞክሮ ባልተሳኩ ድርድሮችም ሆነ በሌሎች ዲፕሎማሲ ጥረቶች የሚታይ ተጨባጭ ውጤት ማስገኘት ሳይችል መቅረቱ አሁንም ወቀሳው እንዲብረታበት አድርጓል። ፕሬዚዳንት ዘለንስኪ በኒውዮርክ እየተካሄደ ባለው የድርጅቱ ሰማንያኛው ጉባኤ ላይ ተመድ ጦርነቱን በአስቸኳይ አስቁመው፣ ካልሆነ ግን በሚያስፈራ መልኩ ዘመናዊ የጦር መሳሪያ ምርት ሽቅድምድም እየተስፋፋ እንደሚሄድ አስጠንቅቀዋል። የሰው ሰራሽ አስተውሎትን የሚጠቀሙ የጦር መሳሪያዎችና ዘመናዊ ድሮኖች በስፋት በጦርነቱ ጥቅም ላይ እየዋሉ መሆኑን ያነሱት ፕሬዚዳንቱ በሀገራት መካከል ዘመናዊ አደገኛና በራሳቸው የሚንቀሳቀሱ የጦር መሳሪያዎችን ለማምረትና ለመታጠቅ ያለው ፉክክር በአስደንጋጭ ሁኔታ ጨምሯልን ብሏል። በጌላንድ ከሚባሉ ሀገራት ባሻገር የትኛው አንስተኛ ቡድን እነዚህን የጦር መሣሪያዎች መያዝ ችለ ለሉ እስኪ በቀጣይ ተባብሶ የሚቀጥለውን የዘመን ቴክኖሎጂዎችን አጠቃቅምና የጦር መሣሪያዎችን ምርት መስፋፋት ለመገደብ ዓለም አቀፉ ማህበረሰብ ጫና እንዳደርግም አሳስበዋል። ሶስት ዓመታት ተኩል በላይ የዘለቀው ጦርነት ለዘመናዊ ጦር መሳሪያዎች ፉክክር በፍጥነት ጋር እንደረደረን በመሆኑ ጦርነቱን በማስቆም በአፋጣኝ አስገዳጅ የጦር መሳሪያ ቁጥጥር ህግ እንዲዘጋጅ የተባበሩት መንግስታት ድርጅት አባል ሀገራትን መጠየቃቸውን የዘገበው ሮይተርስ ነው። በሩሲያ ዩክሬን ጦርነት ከዚህ ቀደም ከነበሩ ጦርነቶች በተለየ መልኩ አጭርና ረጅም ርቀት ተጓዥ ድሮኖች በስፋት ጥቅም ላይ ዋሉ ሲሆን ዘለንስኪም ጦርነቱን አሁን ማቆም ማለት የኒኩለር ጦር መሳሪያ የሚሸከም ቀላል ሰው አልባ አውሮፕላኖችን ለመፍጠር የመጀመሪያው ማን እንደሚሆን ከማሰብ የበለጠ ረካሽ ነው ሲሉ 1 ሰላሳ ሶስት አባል ሀገራቱን በአንድ ላይ ላሰባስበው ለተባበሩት መንግስታት ጠቅላላ ጉባኤ አስታውቀዋል። የፕሬዚዳንቱ አስተያየት ተደመጠው ደግሞ በተባበሩት መንግስታት ድርጅት ጉባኤ ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር ከተገናኙ ከአንድ ቀን በኋላ ሲሆን ትራምፕ በወቅቱ የሰጡትን አስተያየት ባልተለመደ ሁኔታ በክሬምሊን ላይ የበለጠ ጠንከር ያለ አቋም ያዙ ይመስላል። ትራምፕ ኪየቭ በሞስኮ የተያዘባትን ከ20 በመቶ በላይ መሬት በሙሉ በሩሲያ ልትወስድ ትችላለች፣ ይህም ያልተጠበቀ የጦር ሜዳ ውጊያ ውጤት መቀልበስ ይሆናል ሲሉ ግምታቸውን አስቀምጠዋል። ሩሲያን የወረቀት ላይ ነብር ነች ሲሉ የወረፉት ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ጥምረት ኔቶ የአየር ክልልን የሚጥሱ የሩሲያ ተዋጊ ጆቶችን የመምታት ሀሳብም ደግፎ ታይተዋል። ከሳምንት በፊት የአየር ክልሏ በሩሲያ ድሮን የተጣሰባት የዩነቱ አባል ሀገር ፖላንድ ከዚህ በኋላ በአየር ክልሏ ውስጥ የተገኘ የትኛውንም ድሮን ሆነ የጦር ጀት እንደምትመታና ለዚያም ኃላፊነቱ እንደማትወስድ ማስጠንቀቋ ይታውሳል። የክሬምሊን ቀላቀባይ ድሜትሪ ፔስኮቭ ግን የትራምፕን ትችት በማጣጣል ሩሲያ በዩክሬን ላይ ያካሄደች ባለው የውክልና ጦርነት ማክሮኢኮኖሚያ ሳይናጋ ማስቀጠል ችላለች ሲሉ ወቀሳውን ተከላክለዋል። ይህ በእንዲህ እንዳለ በዴንማርክ አልቦርግ አየር ማረፊያ ድሮን መታየቱን ተከትሎ የአየር ማረፊያ አገልግሎት ለሰዓታት በጊዜ አይነት ከተቋረጠ በኋላ በድጋሚ እንደጀመረ ተሰምተዋል። ከጥቂት ቀናት በፊትም በዴንማርክ ዋነኛ የኮፕናገን አየር ማረፊያ ላይ ያልታወቀ ድሮን በመታየቱ በዴንማርካውያን ዘንድ ትልቅ ስጋትን ፈጥሮ ነበር። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰንም እስካሁን በዳነች መሠረተ ልማቶች ላይ ተቃጣ ትልቁ ስጋት ነው ሲሉ ድርጊቱን መግለጻቸው ይታወሳል። በዴንማርክ የሩሲያ አምባሳደር ግን ሩሲያ የዴንማርክን የአገር ክልል ጥሰው ገብተዋል ከተባሉ ድሮኖች ጋር የሚያገናኛት ነገር እንደሌለ ያሳውቁ ሲሆን ዴንማርክም ከድሮኖቹ ጀርባ ያለውን አካል በግልጽ ይሄ ነው ብሎ ለመናገር እንደሚያዳግት ማስታወቋን የዘገበው ቢቢሲ ነው። ወደ አጫጭር መረጃዎቻችን አለፍን። ኢትዮጵያ የኤሌክትሪክ ኃይል አገልግሎትን ለማዳረስ ያለመውን ተልዕኮ 300 ኢነርጂ ኢኒሼቲቭን ተቀላቀለች። ፕሬዚዳንት ታዬ አጽቀሥላሴ ከሰማንያኛው የተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን አፍሪካን በኤሌክትሪክ ኃይል ለማዳረስ ዓላማ ያደረገውን ተልዕኮ 300 ኢነርጂ ኢኒሼቲቭ ላይ ተሳትፏል። ኢትዮጵያ ተልዕኮውን መቀላቀሏ እያካሄደች ያለውን የኢነርጂ ማሻሻያ የሚያጎላ እውቅና በመሆኑ ትልቅ ምዕራፍ እንደሆነ ጠቅሷል። በአፍሪካ ልማት ባንክ በዓለም ባንክ ቡድንና በሌሎች ዓለም አቀፍ ሀገሮች የሚደገፈው ተልዕኮ 300 ኢነርጂ ኢኒሼቲቭ እስከ 2030 ድረስ በ50 ቢሊዮን ዶላር 300 ሚሊዮን አፍሪካውያንን የኤሌክትሪክ ኃይል ተጠቃሚ ለማድረግ ያለመ ነው። ኢትዮጵያ ባለፈው ጥር ወር በታንዛኒያ በተዘጋጀው ተልዕኮ 300 ኢነርጂ ኢኒሼቲቭ ስብሰባ ላይ ቡድኑ ውስጥ እንድትካተት አመልክታ እንደነበር የሚታወስ ሲሆን ኢኒሼቲቭን ከዛሬ ጀምሮ መቀላቀሏም ታውቋል። በኦሮሚያ ክልል የጸጥታ ችግር ባለባቸው አካባቢዎች በተጠርጣሪዎች ምትክ የቤተሰብ አባላት እንደሚታሰሩ ተነገረም የተባለው የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ፖሊስ ጣቢያዎችና ኢመደበኛ ማቆያዎች የተጠርጣሪዎች ሰብአዊ መብቶች አያያዝን አስመልክቶ ከባለድርሻ አካላት ጋር ባደረገው የውይይት መድረክ ላይ ነው። ከዚህ በተጨማሪም በክልሉ ፖሊስ ጣቢያዎችና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ ስር የተዳረጉ ተጠርጣሪዎች እንዳሉም በሪፖርቱ ላይ ተመላክቷል። እንዲሁም በፍርድ ቤት ውሳኔ ነጻ የተባሉ ሰዎችን በተመሳሳይ መልኩም አስሮ የማቆየት ተግባር መኖሩም ተገልጿል። ማስፈራራትና ድብደባ የሚፈጸምባቸው እስረኞችም እንደሚገኙ የተገለጸ ሲሆን በአንጻሩ ደግሞ ሃይማኖትን፣ ብሔርን፣ የፖለቲካ አመለካከትንና ሌሎች ልዩነቶችን መሠረት ያደረጉ ስሮች አለመኖራቸውም በበጎነት ተነስቷል። በ2018 የትምህርት ዘመን የኒኩለር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምርም የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀም። የኢንስቲትዩቱ የድረ ምረቃ መራ ግብር ዲን ዶክተር ዜና ማርቆስ ፓንቴ ዩኒቨርሲቲው ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒኩለር ምህንድስና ትምህርት በሁለተኛ ዲግሪ ሊሰጥ መሆኑን ገልጸዋል። በሀገሪቷ የኒኩለር ቴክኖሎጂን እንደ አንድ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት ማስፈለጉን ተናግሯል። ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ የሚገኝ ሲሆን ለዚህ ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በመካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስ እና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ፕሬስ ድርጅ ዘግቧል። ከውጭ በማላዊ በተካሄደው ፕሬዚዳንታዊ ምርጫ የቀድሞው የሀገሪቱ ፕሬዚደንት ፒተር ሙታሪካ አሸናፊ መሆናቸው ተገለጸም። ከፈረንጆቹ 2014 እስከ 2020 ማላዊን የመሩት ፒተር ሙታሪካ በዘንድሮ ፕሬዝዳንታዊ ምርጫ 56 በመቶ ድምፅ በማግኘታቸው ማሸነፋቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። በምርጫው 33 በመቶ ድምፅ ማግኘት የቻሉት ተሰናባቹ ፕሬዝደንት ላዛሮስ ቻክዌራም ለተመራጩ ፕሬዚደንት የእንኳን ደሳሎት መልእክት አስተላልፏል። የአፍሪካ ህብረትም ለተመራጮው ፕሬዚደንት ፒተር ሙታሪካ እንዲሁም ምርጫው ሰላማዊ ሆኖ በመጠናቀቁ ለማላውያን የእንኳን ደስ አላችሁ መልእክት ማስተላለፉን የተነገረው። በመጨረሻም ናሳ ከ50 ዓመታት በኋላ ተመራማሪዎችን የያዘች መንኮራኩር ወደ ጨረቃ ሊልክ መሆን አስታወቀም። በጨረቃ ዙሪያ ምርምር ለማድረግ የሚደረገው ጉዞ አስር ቀናትን የሚፈጅ ሲሆን የጠፈር ተመራማሪዎቹ የካቲት ወር ላይ እንደሚጓዙ አስታውቋል። አሜሪካ ወደ ጨረቃ ተመራማሪዎቿን ከላከች 50 ዓመት ያለፋ ሲሆን በአሁኑ ወቅት ግን ናሳ አራት የጠፈር ተመራማሪዎችን እንደሚልክና ስርዓቱን ከፈተሹ በኋላ እንደሚመልሳቸው ገልጿል። የጠፈር ተመራማሪዎቹን ጨረቃ ላይ ለማድረስ አቅም ያለው የሮኬት ስርዓት መገንባቱን በመጠቆም ወደ ህዋ የማምጠቅ ስርዓቱ ሙሉ በሙሉ ተጠናቆ ለመምጠቅ ዝግጁ መሆኑን የናሳ ጊዜ ምክትል አስተዳዳሪ ላኬሻ ኦኪንስ አስታውቋል። ተመራማሪዎቹን የምትይዘው መንኮራኩር ጨረቃ ላይ የምታርፍ ባይሆንም በ1972 ከመጠቀችው አፖሎ 17 ወዲህ ከመሬት ምህዋር ዝቅ ብላ የምትሽከረከር የመጀመሪያ መንኮራኩር እንደምትሆን አሶሼትድ ፕሬስ በዘገባ አስፍሯል። ሴቶች በወር አበባ ወቅት የሚያጋጥማቸው ህመም ተፈጥሯዊና እየተለመደ ነው። ይሁን እንጂ አንዳንድ ጊዜ ከተፈጥሯዊ ህመም ያለፈ ህመም ያጋጥማቸዋል። ይህም በህክምና ባለሙያዎች ዘንድ የራሱ መፍትሄ እንዳለ ይነገራል። የዛሬው የጤና አዳም ጥንቅራችን ትኩረቱን እዚህ ላይ አድርጓል። ወደዚያው እንለፍ። ሰላም። ሴቶች በወር አበባ ወቅት ህመም መኖር ተፈጥሯዊ ነገር ነው። ነገር ግን ህክምና የሚያሻባቸው ወቅቶች ይኖራሉ። ዶክተር ቢንያም ፍሳኔ አብራችን ቆዩ። በወር አበባ ወቅት ማህፀን ውስጥ የተከማቸውን ደም ለማስወጣት ማህፀን በሚኮማተርበት ጊዜ የወር አበባ ህመም ይከሰታል። በአብዛኛው የታችኛው የወዳችሁ ክፍል ወይም ጀርባችሁ አካባቢ ይኖራል። ታዲያ ይህ ህመም አብዛኛውን ጊዜ ተፈጥሯዊ ሲሆን፣ አልፎ አልፎ ግን የበሽታ ምልክት ሊሆን ይችላል። ተፈጥሯዊው የወር አበባ ህመም በበሽታ ምክንያት ከሚመጣ የወር አበባ ህመም መለየት የምንችለው በዋናነት የሚከሰተው ሴት ልጅ የወር አበባ ማየት በጀመረችበት ወቅት ሲሆን በሌላ ተጓዳኝ ምልክቶች አይኖሩትም። በወር አበባ ወቅት ህመም እንዲኖር ሊያደርጉ የሚችሉ ነገሮችን እንነጋገር። አንደኛ ማህፀን ላይ የሚከሰት ኢንፌክሽን፣ ሁለተኛ ማህፀን ላይ የሚወጣ እጢ፣ ሶስተኛ የማህፀን ክፍል ከማህፀን ውጪ ሌላ የሰውነት ክፍል ላይ ሲገኝ ወይም በህክምናው አጠራር ኢንዶሜትሪዮሲስ። እነዚህ ካሉ ከወር አበባ ህመም በተጨማሪ ሌሎች ተጓዳኝ ምልክቶችን ያሳያሉ። ለምሳሌ የማህፀን ኢንፌክሽን ሲኖር ከማህፀን የሚወጣ መጥፎ ጠረን ያለው ፈሳሽ፣ ትኩሳት የሚኖር ሲሆን ማህጸን ላይ የሚኖር እጢ ካለ ደግሞ የወር አበባ መዛባት፣ ከዚህ በተጨማሪ ማህጸን አካባቢ እብጠት ሊኖር ይችላል። በወር አበባ ወቅት የሚከሰትን ህመም እንዴት ማከም ይቻላል? በወር አበባ ወቅት የሚከሰትን ህመም የሚከተሉትን ነገሮች በማድረግ ማስታገስ ይቻላል። አንደኛ ለብ ያለ ውሃ ሆድ ላይ ማድረግ፣ ሁለተኛ አልፎ አልፎ ማስታገሻ መውሰድ፣ ሶስተኛ በቂ ውሃ መጠጣት እንዲሁም መጠነኛ የአካል ብቃት እንቅስቃሴ ማድረግ። ይህን ማድረግ ወደ ማህጸን የሚሄደውን የደም ፍሰት ስለሚጨምር ህመሙን ይቀንሳል። ከተለመደው የወር አበባ ህመም ተጓዳኝ ምልክቶች ካዩ ወደ ሕክምና ተቋም በመሄድ አካላዊ ምርመራ እና ሕክምና ማግኘት ይኖርቦታል። ሰላም። የኤሌክትሪክ መኪናዎች የጀርባ አጥንት የሆነው ባትሪ ራሱን የቻለ መቆጣጠሪያ ስርዓት አለው። ይህ እንዴት ይሰራል፣ እንዲሁም ምን አይነት ጥንቃቄ መደረግ እንዳለበት የአውቶሞቲቭ ባለሙያው በተከታዩ ጥንቅር አዘጋጅቷል። ሰላም ሰላም፣ እንደምን አላችሁ? ውድ ተመልካዮቻችን፣ እዘርታችን በጣም ወሳኝ የሆነው የኤሌክትሪክ መኪኖች ባትሪ ማኔጅመንት ሲስተም ወይ ደግሞ በተለምዶ ቢኤምኤስ ላይ የተለያዩ መረጃዎችን እየሰጣችሁ የቀረብኩት ያው የኦቶ ባለሙያ አዶኒያስ አብርሃኔ መልካም ቆይታ። የኤሌት መኪኖች በሀገራችን ይሁን በዓለማችን ላይ በጣም ብዙ ለውጦችን እያመጡ ይገኛሉ። ከዚሁ ጋር ተያይዞም የህብረተሰቡ ለኤሌት መኪኖች ያለው አስተሳሰብ የተቀየረ ይገኛል። ለኤሌት መኪኖች ወሳኝ የሆኑ ነገሮች መካከል አንዱ የሆነው ባትሪ ማኔጅመንት ሲስተም ወይ ደግሞ ቢኤምኤስ የሚባለው ቴክኖሎጂ በጣም ወሳኝ የሆነ ቴክኖሎጂ ነው። የኤሌት መኪና እንደ ሰው ልጅ አድርገን ማሰብ እንችላለን። መኪናው እንደ ሰውነታችን በትክክል ስራውን ለመስራት ትክክለኛ ሙቀት መጠን፣ የኃይል ብቃት ያስፈልጋል። ስለዚህም የኤሌክትሪክ ተሽከርካሪዎች የባትሪ መቆጣጠሪያ ሲስተም ተገልግሏቸዋል። ይህም መቆጣጠሪያ ሲስተም የሚቆጣጠረውን የባትሪ ጤንነትም ነው፣ የቻርጅ መጠን እንዲሁም ቻርጅ መደረግ ካለበት በላይ ቻርጅ እንዳይደረግ የሚከላከልልን የመኪና ባትሪያችን ጤንነት የሚቆጣጠርልን ወሳኝ ቴክኖሎጂም ነው። ከዚህ በተጨማሪ በተለይ የኤሌክትሪክ መኪኖች ባትሪ ውስጥ የሚገኙ ባትሪዎች በሺ የሚቆጠሩ ትንንሽ የባትሪ ሴሎች ስብስብ ናቸው። እናም እነዚህ ሴሎች እኩል ቻርጅ ማድረግ አይችሉም፣ እንዲሁም እኩል ቻርጅ መጨረሻ አይችሉም። ስለዚህ ይህ ባትሪ ማኔጅመንት ሲስተም እኩል ቻርጅ እንዲያደርጉ እንዲሁም ቻርጅ እንዲጨርሱ የሚቆጣጠርልን ነው። ታዲያ ይህ ቴክኖሎጂ አሽከርካሪዎች እንዴት መንከባከብ ይችላሉ? የመጀመሪያው በተለይ ሊቲየም አይም ባትሪ የተገጠመላቸው አሽከርካሪዎች ነው። ብዙ ጊዜ ሊቲየም አይም ፎስፌት የተገጠመላቸው ተሽከርካሪዎችን አይመለከትም። መቶ ፐርሰንት ቻርጅ እስኪያደርግ መጠቀም የለብን ማለትም ቻርጅ በምናደረግበት ጊዜ መቶ ፐርሰንት እስኪደርስ ባናደረገ ይመከራል። የተለምዶ ሀያ ሰማንያ ህግ ብንከተላት ጥሩ ነው። ሁለተኛው ደግሞ የመኪናችን ቻርጅ እስከ ዜሮ እስኪደርስ ድረስ ማሽከርከር የለብን። ይህም በባትሪ ማኔጅመንት ሲስተም ላይ ሌላኛው ጉዳት ከሚያደርሱ ነገሮች መካከል አንዱ ነው። ሌላኛው ደግሞ መኪናችን ቻርጅ ስናደረግ፣ ቀጥታ የፀሐይ ብርሃን ያለበት ቦታ ላይ ቻርጅ ባናደረገው ይመረጣል። ይህ ምክንያቱም መኪናችን በቀጥታ ፀሐይ ባለበት ቦታ ቻርጅ የምናደረግ ከሆነ የባትሪ ጤንነቱ ላይ ሙቀት ችግር ሊያስከትልብን ይችላል። ሌላኛው ደግሞ በተቻለ መጠን ፋስት ቻርጀር አለመጠቀም ነው። ፋስት ቻርጀር ስንላችሁ ከዎል ማውንትድ ባለ ሰባት ኪሎዋቱ ሲሆን ዲሲ ፋስት ቻርጀር ማለትም መንገድ ዳር ላይ ቻርጅ የምናደርገው ባንጠቀም ይመከራል። በተለይ ሊቴም አይም ባትሪ የተገጠመላችሁ ይችላል። በተጨማሪ መኪናውን ቻርጅ እንዳደረግን ወዲያውኑ ደግሞ ባናሽከረከረው ይመረጣል። እንደምታውቁት የአንዳንድ መኪኖች ላይ መኪናውን ወዲያው አስነስተን ባንሄድ ሄድ እንደሚባለው ሁሉ ሌሎች መኪና ላይ ደግሞ ቻርጅ እንዳደረግን ወዲያው ባንጓዝበት የተመረጠ ነው። ይህ የባትሪ መቆጣጠሪያ ሲበላሽ መቀየር ይቻላል። ነገር ግን ይህ ቴክኖሎጂ የባትሪው ውስጣዊ ክፍል ላይ የሚገኝ ስለሆነ በከፍተኛ ጥንቃቄ መጠገን ስላለበት በትክክለኛ ባለሙያ መጠገን አለበት። ይህም የባትሪ መቆጣጠሪያ ሲስተም እንደተበላሸ ከምናውቅባቸው ነገሮች መካከል የባትሪ ቻርጅ በአንዴ ማለቅ፣ ትክክል ያልሆነ የባትሪ ቻርጅ መጠን ዳሽቦርዳችን ላይ ማሳያ ተጠቃሽ ናቸው። ለዛሬ ይላቸው የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ ሌሎች ፕሮግራም እስከምንገናኝ ድረስ መልካም ሁሉ ተመኘው።